ለም የለም ሽሮም ዘይትም የለም። ምኑ ተምኑ አድርጌ ሰለዋለሁ? እና የደርሳት ተይው፣ አንቺ አንቺ አይ ነው

ይደርሳል ያው፣ ተነጋግረንበታል። አርብየ ወይና ብሮኩ ምን ሰይጣን ገጠማት እንደው አመት በዓል ሲደርስ እንደው እንደዚህ ያረጋ

አንተ ምን አልሆነም እኮ እንደው፣ ምን አጋኔል ተዋርሶ አሁን? ሁለት ሳምንት አለፋት እኮ ባለቤቴ ከታመመች። ምን ሆነ? ምን ሆነች? አመማት አይደል? ባሰባት። ምን አመማት? አንተ ይሄ ምን ጫኔ ጨነቀኝ። ምን አባቴ እንደማረግ እንደው፣ መፍትሄ አታጣም ብዬ እኮ ነው። አንተ እንዴት ነው የምትሆን? እንዴት ነው የሚያረጋ? ያው አንዳንድ ጊዜ ሲመጣባት ትስቃለች፣ አንዳንድ አንድ ጊዜ ደግሞ እንደው ዝም ብላ እሪ ብላ ታነቅሳለች። እሪ ብላ ታነቅሳለች።

ይሄን ያስተማርኳቸው፣ ኧረ ልሙትልክ ልሙትልክ